ለዛሬ ከመጡልን እጅግ በርካታ ጥያቄዎች አሉ። ከእነሱ መካከል ያለ ትዳር አጋር ውክልና ወይም ፈቃድ ቤት መሸጥ ይቻላል ወይ? እሺ አመሰግናለሁ። ፈለጌ የባልና ሚስት የጋራ ሀብት ንብረትን በተመለከተ ያው ሁላችንም እንደምናውቀው የቤተሰብ ሕግ የምንለው ሕግ ነው። እነዚህ አይነት ጉዳዮችን የሚገዛው የቤተሰብ ሕግ የምንለው የሕግ ክፍል በዋነኝነት በፌዴራልም ደረጃ በክልሎችም ደረጃ ሕጉ ይወጣል። በይዘት ወይ ደግሞ በዋነኛነት ነጥብነት ግን ሁሉም ሕጎች ተመሳሳዮች ናቸው። ስለዚህ የምናነሳው የሕግ ሀሳብ በየትኛውም የሀገሪቱ ክፍል ውስጥ ሊሰራ የሚችል መሰረታዊ ነጥብን አንስተን ነው የምንነጋገረው። በዋነኝነት ግን በአዲስ አበባና በድሬዳዋ ተፈጻሚነት ያለው የተሻሻለው የቤተሰብ ሕግ አዋጅ ቁጥር 213 ላይ በግልጽ እንደተመለከተው ባልና ሚስት በጋራ ያፈሯቸውን ሀብት ንብረት በተመለከተ ለመሸጥም ሆነ ለመለወጥ እንዲሁም በስጦታ ለመስጠት የሁለቱም ፈቃድና ስምምነት ያስፈልጋል። እነዚህ ህጉ በአዋጁ አንቀጽ 63 ላይ በግልጽ እንደዘረዘራቸው የጋራ ስምምነት የሚያስፈልግባቸው የግዴታ ያላቸው ነጥቦች አሉ። ከነዚያ ውስጥ ዛሬ የምንወያይበት የጋራ የሆነ ሀብት ንብረትን በተለይ ቤትን የመሸጥ ጉዳይ ነው። መሸጥን በተመለከተ ፈቃዱ በሁለት አይነት መልኩ ሊሆን ይችላል። አንደኛው ፈቃድ ሻጮች ተብለው በሽያጭ ብሎ ላይ የሚመዘገቡት ሁለቱም የትዳር አጋሮች ባልና ሚስት ሆነው በሚመዘገቡበት ጊዜ ፈቃዳቸውን ሰጥተዋል ያስብላል። ሁለተኛው በውልና ማስረጃ ባልና ሚስት እርስ በርስ መወካከል ስለሚችሉ አንደኛው ከአንደኛው በሚወስደው ህጋዊ የውክልና ስልጣን መነሻነት በማድረግ ሊሸጥ ይችላል። ብዙ ጊዜ በፍርድ ቤት ደረጃ ክርክር የሚያስነሳው ያለ አንደኛው ተጋቢ ፈቃድ ወይም ደግሞ እውቅና የሚደረጉ ሽያጮች ናቸው። በተለይ በሀገራችን ባለው ነባራዊ ሁኔታ እንደምንረዳው አንድ ጾታ ላይ የመፈረጅ ጉዳይ ሳይሆን በፍርድ ቤት የሚያጋጥም በብዛት የሚያጋጥመው ባሎች የሚስትን ንብረት ድርሻ እያለ መሆኑን እየታወቀ ንብረቱን ሽጠው ይገኛሉ። ሚስቶች አለመግባባት ሲኖር ወይ ደግሞ ያንን ንብረት በሚፈልጉበት ወቅት ላይ ሌላ ሦስተኛ ወገን መጥቶ ይህንን ቤትማ በዚህ በዚህ ጊዜ ገዝቸዋለሁ የሚል ክርክር ይመጣል። እዛ ላይ ነው ብዙ ጊዜ ወደ ፍርድ ቤት ክርክር ውስጥ የሚመጣው። ስለዚህ ፈቃድ ያስፈልጋል። ነገር ግን ፈቃዱ ሳይሰጥ ተሽጦ ቢገኝ ሕጉ ውጤቱ ምን ይሆናል? እዚህ ላይ በሕጉ ላይ በግልጽ እንደተመለከተው በአዋጅ ቁጥር 213 ህዝባ አድርገን 1992 ዓ.ም አንቀጽ 69 ላይ በግልጽ እንደተመለከተው ያለ አንደኛው ተጋቢ ፈቃድ ቤቱ ተሽጦ እንደሆነ ያ የተደረገው የሽያጩን ይፍረስልኝ በማለት ፈቃዱን ያልሰጠው ተጋቢ አሁን ባነሳ ነው። ለምሳሌ ሚስቶች ይፍረስልኝ በማለት መጠየቅ ይችላሉ። የጊዜ ገደቡን በተመለከተ በዋነኝነት ነገሩ ወይ ደግሞ ሽያጩ መፈጸሙን ካወቁበት እስከ ስድስት ወር ባለው ወይም ደግሞ በማንኛውም ሁኔታ እስከ ሁለት ዓመት ድረስ ያ የተደረገው የሽያጭ ውል ይፍረስ በማለት መጠየቅ ይቻላል ህግ የጊዜ ገደብን የሚያስቀምጠው ገዢንም ሻጭንም ለመጠበቅ ሻጩን በማንኛቸውም ሰዓት ውልህ ይፈርሳል ቢባል ግብይት የምንለው ሽያጭ የምንለው ነገር አይኖርም ስለዚህ ሁለት ዓመት የተባለው በህጉ ላይ የተመለከተ የጊዜ ገደብ ካለፈ በኋላ ሚስት አውቃ ንብረቱ እንዲመለስ ወይም ደግሞ ንብረቱ ሁሉ እንዲቋረጥ ልትጠይቅ ብትፈልግ ህጉም ይፈቅድ አይደለም ያለው ብቸኛ አማራጭ ምንድን ነው? ገንዘቡን ከተቀበለው ተጋቢ ላይ የሸጠበትን ግማሹን ድርሻ ይሰጠኝ ብሎ መጠየቅ ሊሆንና ሊያስኬድ የሚችለው። ስለዚህ ግዢው በሚፈጸምበት ሂደት ላይ በታወቀበት በስድስት ወር ጊዜ ውስጥ ወይም ደግሞ በማናቸውም ሁኔታ በሁለት ዓመት ጊዜ ውስጥ ይፍረስ በማለት መጠየቅ ይቻላል። እዚህ ላይ ምናልባት ብዙ ጊዜ በፍርድ ቤት ሂደት ላይ የሚያጋጥመው ቅን የሆኑ ገዢዎች ይኖራሉ። ለምሳሌ ያላገባን ማስረጃ በማየት ያ ሰውዬ ትዳር እንደሌለው አምነው፣ ምክንያቱም ከወረዳ ወሳኝ ኩነት የሚሰጠው ያላገባን ማስረጃ በማየት ሚገዙ ሰዎች አሉ። የተሰጠው ውክልና በሕግ አግባብ የተሰጠ ነው ወይስ አይደለም የሚለውንም አይተው የሚገዙ ቅን ገዢዎች አሉ። አጣርተው አጣርተው የሚገዙ ሰዎች አሉ። ጠንቃቃ ጠንቃቃ የሚባሉ ገዢዎች ማለት ነው። እነዚህ ገዢዎች ችግር የሚመጣው ራሱ ላይ ስለሆነ ማለት ነው። ስለዚህ በራሳቸው ላይ ኃላፊነት እንዳይመጣ ገዢው በተለይ ከባለትዳር ላይ ግብይት በሚፈጸምበት ጊዜ ሂደት በጣም መሰረታዊ ጥንቃቄ የሚያስፈልገው ያላገባ ማስረጃ በሚቀርብበት ጊዜ ጥንቃቄ ያስፈልገዋል። ምክንያቱም አንዳንድ ያላገቡ ማስረጃዎች የሚቀርቡበት ወይ ደግሞ የሚገኙበት መንገድ ህጋዊ ሳይሆኑ የሚገኙም ስለሆነ ማጣራትም ሲደረግ ሶስቱ ነገሮች ማለት ነው ግልጽ እንዲሆን አንደኛ፣ ያላገባ ሁለተኛ፣ ውክልና የባለትዳር ውክልና መሸጥ መለወጥ ይችላል የሚለውና፣ በተጨማሪ ደግሞ እንትን ባለትዳር አልፈዋል ህይወት ከዚህ ዓለም በሞት ተለይቷል የሚል ማስረጃ የሚያመጡ ሰዎች አሉ። እነዚህ ሶስት ማስረጃዎች ከየትኛውም አካል ይምጡ ከተሰጠው አካል ላይ ማረጋገጥ የግድ ያስፈልገዋል። ያ ጠንቃቃ ገዥ የምንለው እያንዳንዱን ነገር እዳና እገዳ አለበት ወይስ የለበትም ከሚለው ባለፈ እውነት ይህ ሰውዬ ያላገባ ነው ወይስ ያገባ ነው፣ የተባለው ውክልና ወይም ደግሞ የተሰጠው ውክልናስ ተገቢነት አለ ወይስ የለው። አንዳንድ ጊዜ በሞቱ ሰዎች ውክልና ሽያጮች ተፈጽሞም ስለሚገኙ የትዳር አጋሩ ወይም ደግሞ የትዳር አጋሯ ከሞቱ በኋላ ውክልና እስካልተሻረ ድረስ ወይም ደግሞ ውል ሰጪው አካል ጋር ሄዶ ሞቷል ተብሎ ወንጀልም ጭምር ነው። ወደዛ አይነት ነገር ውስጥ መሄድ። ግን ያ ገዢ ውክልናው፣ አዎ ትክክል ነው፣ ከሁልና ማስረጃ የተሰጠ ስለመሆኑ አረጋግጧል። ግን ወካይ በህይወት ይኑር አይኑር የማያውቅባቸው ሁኔታዎች ይኖራሉ። ስለዚህ እነሱን ጥንቃቄዎች ማድረግ ያስፈልጋል ገዢ ለሚሆነው አካል ሌላው ጠንቃቃ ገዢዎች ላይ የሚገጥማቸው መሰናክል ትልቁ ክፍተት ምንድን ነው? የትዳር አጋሮች በመመሳጠር አንደኛው ያላገባ ማስረጃ እንዲያወጣ። እሱ እንደውም አንድ አቶ ማህሪ ሐጎስ የሚባሉ ተመልካቻችን ጥያቄ ያቀርበዋል። ቤቱን ከገዛው በኋላ ባለትዳሮቹ ተመሳጥረው ዋጋው ስገዛው አምስት ሚሊየን ነበረ፣ አሁን ወደ 13 ሚሊየን ገብቷል። እና ቤቱ በአጭር ጊዜ ተመሳጥረው ገንዘቡን እንመልስልህ ብለውኛል ባለቤት የው ከሳ የሚል ነገር አለ። እንደው እንዲመሳሰል በዛው የተመልካቻችንን ጥያቄ ለመመለስ ነውና እንደሱ ሲሆን መመሳራጠራቸውን ማስረጃ ልታቀርብ አትችልም። ኦረዲ ገንዘቡ የቤቱ ዋጋ ጨምሯል። ምክንያቱም ባንክን ብታስቀምጠው በዚህ በዶላር ምንዛሬ ወይም ቅያሬው ምክንያት ብሮች ወድቀዋል። እንደዚህ አይነት አድቫንቴጅስ ሊጠቀሙበት አይችሉም ወይ? እሱ ነው አሁን በጣም በተደጋጋሚ ጠንቃቃ ገዢ የምንላቸው ሰዎች ሶስቱን ነገሮች አንተም ቅድም ያነሳችኋሉ። አንደኛ ያላገባ ማስረጃ፣ ሁለተኛ የሚሰጥን ውክልና፣ ሶስተኛ ደግሞ የትዳር አጋር ሞቷል የሚለውን ጉዳይ ሶስቱን ነጥለን ብናይ ያላገባ ማስረጃን በተመለከተ ገዢ የሆነ ሰው በየትኛውም አይነት መልኩ ከሰጠው አካል በትክክል ማጣራት መቻል አለበት። እውነት ይሄ ስልጣን ካለው ከወረዳ ዜጎችና ወሳኝ ኩነቶች ምዝገባ ኤጀንሲ የተሰጠ ነው ወይስ አይደለም የሚለው ማጣራት አለበት። ወረቀቱ ስለመጣለት ብቻ ግብይት ውስጥ መግባት የለበትም። እንደውም በፍርድ ቤት ክርክር ጉዳይ የሚይዘዋል። የእኛ ሀገር ሰዎች አይተኮ ነው። ይሄን ሄጄ ላጣራ ብሎ ለመጠየቅ ብዙ ሰው አንደኛ ይሉንታ የሚይዘዋል፣ ሁለተኛ ስንፍናም አለ፣ ሶስተኛ ደግሞ ወረቀቱ ከመጣ በቃ እኔ አያገባኝም አይመለከተኝም የሚሉ ሰዎች አሉ። በዚህ ችግር ውስጥ የሚገቡ ብዙ ሰዎች አሉ። ከእሱም በተጨማሪ ምን አይነት ችግሮች ያጋጥማሉ? ችግር ይሉም፣ አሁን እንዋዋልና ያላገባውን ማስረጃ ወረዳ ወረፋ ሆኖብኝ ነው እጨርሳለሁ በሚል ውል ተዋውለው በመንደር ውል ብዙ ሚሊዮን ብሮችን የከፈሉና እሱን ለማስመለስ ከአቅም በላይ የሆነባቸው ባለጉዳዮች አሉ። ስለዚህ እሱን ጥንቃቄ ማድረግ ያስፈልጋል። ይሄኛው ምንም ንዝህላልነት ነው፣ ምንም ተሸውጃ፣ ያኛው አሁን ይሄ ማስረጃውን አስመስሎ ፎርጂድ ምናምን ሲያመጣ ወንጀል ነው። ሰውዬው በወንጀልም ሊጠየቅ ይችላል፣ እንደሚመስለኝ አንተ ትመል ምክንያቱም ይሄ ፎርጅድ ነገር መስራት ያላገባ መስራት በሌለ ውክልና መጠቀም ፕላስ ደግሞ እንደዚሁ ወካዩ ከሞተ በኋላ ለምሳሌ እዚሁ ላይ አያይዥ የምጠይቀ ልጆች ለምሳሌ ከእናት ከአባት አንዳቸው ቢሞቱ የእናታቸውን ድርሻ ግማሽ ፐርሰንት የማግኘት መብት አላቸው። ባልየው ግማሽ ነው የሚወስደው። በዛ ሰዓት ግን በፊት ባለቤቱ የነበራትን ውክልና ይዞ ባለቤቱ ከሞተች በኋላ ኢቨን አርባው ሳይወጣ ምናምን ቤቱን ሸጠው የሚጨርሱ ሰዎች አሉ። ይሄ ራሱ ወንጀል ነው። ልጆችስ ተከራክረው ይሄንንስ ማስመለስ አይችሉም? አንድ ላይ እሱን አሁን የሚቀርቡ ሐሰተኛ ሰነዶችን በተመለከተ አንተም እንዳልከው በወንጀል የሚያስጠይቁ ናቸው። ወካይ መቼ ሞተ፣ የተሰጠው ማስረጃ መቼ ተሰጠ፣ እምነት ያ ሰው በዛ ጊዜ ያላገባ ነው ወይ፣ ወካይስ በህይወት ነበረ ወይ የሚለው ተጣርቶ እሱ ሐሰተኛ ሰነድን በተመለከተ በወንጀል የሚያስጠይቅ ነው። አሁን የትዳር አጋሮችን ወይም ደግሞ የተነሳው ልጆችም በወላጅ አባት ወይ ደግሞ እናታቸው ምትክ ተተክተው ንብረትን የመጠየቅ ጉዳይ ላይ ስንመጣ የምንወያየው ቤትን በተመለከተም ስለሆነ የተሰጠው ውክልና ወካይ ከሞተ በኋላ የተከናወነ ከሆነ ወይም ደግሞ ውክልና እዛው ጋር ይቋረጣል። ልክ ሰውዬው ሲሞት ውክልና ይቋረጣል። ውክልና አብሮ ይሞታል። አሁን ብዙ ሰዎች ማይረዱት ነገር በተለይ የጋራ መኖሪያ ቤት ኮንዶሚኒየም ግዢን በተመለከተ ሙሉ ውክልና ሰጣሃለሁ፣ ከዛ በኋላ አንተ ትጨርሰዋለህ በሚል ውክልና ይወስዱና ወደ ራሳቸው ሳያዞሩ ይቀሩና ያ ወካይ ይኑር ይሙት የት እንዳለ ማድራሻውንም አያውቁም የገጥማቸው ብዙ ሰዎች አሉ። ብዙ ሰዎች በእንደዚህ አይነቱ ጉዳይ ይገጥማቸዋል። ወደፊት ኮንዶሚኒየም በተመለከተ በዝርዝር የምንነጋገርባቸው ጊዜያቶች ይኖሩናል። ነገር ግን ውክልና በባህሪው ወካይ በሕይወት እስካለ ጊዜ ድረስ ብቻ ነው የሚሰራው። ስለዚህ ወካይ ከሞተ ውክልናው እዛ ጋር ያበቃል። ልጆችን በተመለከተ በወላጅ እናታቸው ወይም ደግሞ በወላጅ አባታቸው ምትክ ተተክተው ድርሻቸው ያለ አግባብ የተሸጠባቸው ከሆነ እሱ እንዲመለስላቸው የመጠየቅ መብት ይኖራቸዋል። ስለዚህ ጠንቃቃ ገዢ የምንለው ሰው አስፈላጊውን ማጣራት አስፈላጊውን ጥንቃቄ አድርጎ ተጋቢዎቹ በመመሳጠር ገንዘቡን ለማጭበርበር ቅድም እንደተነሳው በአነስተኛ ብር ገንዘብ ቸግሯቸው ይሸጡና ከዛ በኋላ ዋጋው ሲጨምር ለምሳሌ ሁለት ሚሊዮን ብር አንድ ቤትን ከሸጡ በኋላ አምስት ሚሊዮን ብር ገዢ ከተገኘ፣ እንደው ገንዘቡን መልሱ እንኳን ከነወለድ ቢባሉ እንኳን አይጎዱ። ምክንያቱም በዚህ በኩል ልዩነት ሶስት ሚሊዮን ብር ስላለ። ስለዚህ የዚህ አይነት መመሳጠሮች የሚገጥሙት ሰው ተገቢውን ጥንቃቄ አድርጎ ከሆነ ውሉ ሊፈርስ አይገባም ብሎ በፍርድ ቤት መከራከር አለበት። በፍርድ ቤቶች ዘንድም ሆነ ተብሎ መመሳጠሩ መኖሩን ገዢውም ደግሞ ተገቢውን ጥንቃቄ ማድረጉን ከተረጋገጠ ውሉ እንዲፈርስ አይደረግ። ያለ ፈቃድ ውክልናው ሕጋዊ መሆኑን ከውልና ማስረጃ ካረጋገጠ ያገባው ማስረጃ ወይም ደግሞ ያላገባው ማስረጃ በትክክል አንዳንዱ ሰዎች በተግባራዊ ጉዳይ ብዙ ሰዎችም ገጥማቸው ሊሆን ይችላል። ሳምንት ሊያገቡ ያላገባ ማስረጃ እጃቸው ላይ ኖሩ የሸጡ ግለሰቦች አሉ። ካገቡ በኋላ ማለት ነው። ማስረጃው ሳይመልሱ መልሰው ያገባ ማስረጃ ሳያወጡ ይሄ ወንጀል ነው። ስለዚህ በወንጀልም እንዲጠየቁ ማድረግ መቻል አለባቸው። በፍትሐ ብሔሩም ደግሞ እነሱ ያደረጉትን ጥንቃቄ እርግጠኛ የሆነውን ነገር አረጋግጠው በዛ አግባብ ግዢ መፈጸም መቻል አለባቸው። ይህንን ጥንቃቄ ካደረገ አንድ ገዢ በምንም ምክንያት ላቡን አፍስሶ ከየትም ከየትም አሰባስቦ በገዛው ገንዘብ ላይ ባለመብት አትሆንም የሚባልበት ምክንያት አይኖርም። እዚህ ጋር በሁለት እንክፈለው። አንደኛ በትክክለኛ አጣርቶ ዶክመንቱ ያላገባውም ይሁን ወይ ደግሞ የውክልናውም ይሁን ትክክለኛ ሆኖ ቤት የገዛ ሰው ተመሳጥረው መጥተው ላይ እንደዚህ እንደዚህ ሳላቅ ነው ቢሉ፣ ሰውየው ይጸድቅለታል ማለት ነው። ሌላው ግን የሚያጭቃጭቀው ወይ ያላገባው ወይ ውክልና ፎርጅድ ወይ ደግሞ ያለፈበት ወይ የተሻረም ሊሆን ይችላል ተሽሮም ውክልና ወካይም ሽሮ የተሻረም አምጥቶ ቢጠቀምና ቢሸጥ ገዢው የትዳር አጋር ብትከሰው በፎርጅድ ነው ወይ ባለ በተሻረ ውክልና ነው እና አላግባብ ነው ብላ ባለቤትየው፣ ወይም ደሞ ወንድየው ባልየው በዚህ ቤቱ የተሸጠብኝ ብለው ቢከሱ ገዢ ምንድን ነው ሊያጣው የሚችለው ነገር? ገዢ ሊያጣ የሚችለው ነገር እንግዲህ በዛ አይነት የአንደኛው ተጋቢ ፈቃድ ሳይኖር ከዛ በተጨማሪ ቅድም ያነሳ ነውም፣ የጊዜ ገደብ አለ። አንደኛ የሽያጩ ውሉ በተደረገ በስድስት ወር ውስጥ ወይም ደግሞ በማናቸውም ሁኔታ በሁለት ዓመት ውስጥ ክሱ ከቀረበበት ገዢ ሊያጣ የሚችለው ገንዘቡን መልሶ ገንዘቡ እንዲመለስለት ይጠይቃል። ከነህጋዊ ወለዱ ገንዘቡ ይመለስለታል፣ ቤቱን ለተጋቢዎች ያስረክባል። ውላቸው ይፈርሳል ማለት ውል ሲፈርስ ወደ ነበሩበት ይመላለሳሉ። ሲመለሱ ገዢ ተጎጂ ሆነ ወይ ነው? ገዢ ተጎጂ በስድስት ወር ውስጥ የዋጋ ልዩነት ይመጣል። ያንን ካሳ መጠየቅ አይችልም ወይ? ለምሳሌ ይሄ ሰውዬ በስድስት ወር 15 ሚሊዮን ብር ቤት ገዝቶ ከሆነ ወለድ የሚያጣው ነገር አለ። የብሩ እንትን አለ፣ መውረድ አለ። ይሄ ይሄንን የሚያጣውን እስካሳ መጠየቅ አይችልም ወይ? አሁን ያላ አግባብ በልጽገዋል ወይም ደግሞ በእኔ ገንዘብ አለአግባብ በልጽገዋል ካለ በሕግ አግባብ መጠየቅ ይችላል ግን አንዳንድ ጊዜ ቅድም ያነሳነው መሰረታዊ እውነታም ስለሆነ ሚስቶች ወይም ደግሞ በትዳር ውስጥ ወንዶች ያንን ንብረት ሆን ብለው ወይም ደግሞ ከሚስቶች ደብቀው ይሸጡትና፣ የሚስቶች መብት ይሸጡና፣ ገዢ ገዛ። ከገዛ በኋላ በአምስተኛው ወር መጡ። ቅድም በስድስት ወርና በሁለት ወር ዓመት ልዩነቱን ትነግረኛለን። በአምስት ወር መጡ። በአምስት ወር ላይ መጥተው አይ ሚስትየው ከሰሰች፣ ያለ አግባብ ነው ሸጠብኝ፣ በፎርጂድ ማስረጃ ነው ሸጠችብኝ። ፍርድ ቤቱ አጣራ፣ በፎርጅድ በፎርጂድ ውክልና መሆኑን አረጋገጠ። ካረጋገጠ በኋላ መልስ ሲለው ያ ሰውዬ ደግሞ አልመልስም ማለት አይችልም ወይ ነው። ምክንያቱም ሲመልስ ቤቱ ለምሳሌ ከአምስት ወር በፊት 15 ሚሊዮን ብር ከሆነ በተለያየ ምክንያት እዛ አካባቢ በነበረ መሰረተ ልማት ማደግ፣ በብሩ መውደቅ፣ በምናምን 20 ሚሊዮን ብር ገብቷል። አይ 15 ሚሊዮን ብር አልመልስም፣ አሁን የቤቱ ዋጋ 20 ሚሊዮን ብር ነው ብሎ መጠየቅ አይችልም። አሁን በጊዜው ገደብ ያልናቸውን መስፈርቶች ተሟልቶ ከሆነ ገዢ ያለው ብቸኛ ህጋዊ መፍትሄ ገንዘቡን ከህጋዊ ወለድ ጋር እንዲመለስለት ማድረግ ነው። በወለድ አያዋጣውም። አሁን የአምስት ወር ወለድ በጣም ትንሽ ነው። ቤቱ ግን 5 ሚሊዮን ብር ጨምሯል። በቃ በአገር ገበያ ዋጋ ይሄ ሰውዬ 5 ሚሊዮን ብር እንዲከሰር ነው። ለምን የቆየበትን ሁለተኛ ሌላ ቤቱን ሸጦ ይሆናል የመጣው። እሱ ሌላ ቤት ሸጦ ከመጣ ደግሞ አድቫንቴጅ አጥቷል። ቤት ሸጦ ቤት ሊገዛ ይችላል። ብዙ ሰው እንደሱ ነው የሚያደርገው እና ይሄንን አድቫንቴጁን እንዴት ነው ማግኘት የሚችለው? እኔ አይጭበረበረው ሰው እየሻጩ ነው እና ወይስ የግድ ማስረጃውን ማጣራት ነበረ በሚል ይወሳል። አዎ፣ ጥንቃቄ ማድረግ ግዴታው። አሁን ገዢው ፎርጂ የምንላቸው አግብቶ የነበረ ሰው ያላገባ ማስረጃ፣ ሁለቱን ነገሮች ማጣራት ያን ያክል ከባድ ስላልሆነ ለገዢ አሁን ለምሳሌ ውክልናም ሲመጣ ያላገባ ማስረጃ ሲመጣ ፎርጅን መሆን አለመሆኑ ከሰጠው አካል ማጣራት ይችላል ግዴታውም ጭምር ስለሆነ። ለምሳሌ ውክልና ማስረጃ ከተሰጠ ጥንቃቄውን አድርጓል። ህጋ ይጠይቀው ያላገባውን ማስረጃ ከወሳኝ ኩነት በአግባብ የተሰጠ ከሆነ ጥንቃቄውን አድርጓል። እኔ ተገቢውን ጥንቃቄ አድርጌ የገዛሁኝ ስለሆነ መብቴና ጥቅሜ መነካት የለበትም ብሎ ተከራክሮ ውሉ እንዲጸድቅለት ማድረግ ይችላል። አሁን እዚህ ጋር ትልቁ መሰረታዊ ነጥብ ገዢው ማጣራት አለበት፣ ተገቢውን ጥንቃቄ አድርጓል። ግን ጥያቄ አለኝ። ውልና ማስረጃ ሄዶ ሲጠይቅ በማስረጃ ነው የሚሰጠው? በወረቀት መያዝ አለበት ነው? አሁን ለምሳሌ ሄዶ አይ ብዙ ሰው የሚያረገው ይሄ ሰው እያጣሩልኝ እስኪ ምናምን ይላል። በእርግጥ በሰው በምናምን ካልሆነ ደብዳቤ ጽፈህ ምናምን ምናምን መጠየቅ ያለበት ይመስለኛል። አላቀም። በደብዳቤ ይሰጡታል ወይ ነው ውልና ማስረጃ ይሄ ማስረጃ ትክክል ነው ብለው ይሰጡታሉ ወይ ነው ውልና ማስረጃዎች? አሁን የዛን አይነት ማስረጃዎች የሚሰጡት ውል ይዋዋል ሲል አሁን ባለው በሲስተም ደረጃ አሁን ባለንበት ጊዜ የሚቀለው ጥሩ ነገሩ፣ ለምሳሌ ባልየው ውክልና ያለኝ ብሎ ሊሸጥ ሲል ውክልናው፣ የሽያጭ ውሉ ሲስተም ላይ ይገባል። ሲስተም ላይ ሲገባ ህጋዊ ከሆነ እዛ ጋር ይያዛል። ቀድሞ ቀብድ አለመስጠት ብቻ፣ ቀድሞ ቀብድ አለመስጠት። ውልና ማስረጃ ላይ መስመር ሳይ ብዙዎች የሚሻወዱት አሁን አላገባው ላይ ነው። ያላገባውን ደግሞ ወሳኝ ኩነት ሄዶ ሲጠይቅ ይሄ ሰውዬ አግብቷል አላገባ ማስረጃ ሰጥቶኛል ልክ ነው ልክ አይደለም ሲል ልክ አይደለም ካሉት እዛ ላይ ያቆማል። ልክ ነው ካሉት ግን ማስረጃ ይሰጡታሉ። አሁን የእሱ አይነት ማስረጃ የሚሰጥበት አግባብ የለም፤ ምክንያቱም የግለሰብ መረጃ ስለሆነ እሱ አይሰጥም። ታዲያ በምንድን ነው ማጣራት አለበት የሚባለው? ይሄ ሰውዬ ሄዶ በቃል ነው የጠየቀው በቃል ተነገረው። ለምሳሌ ያላገባ ማስረጃ ሰው የፎርጂን ነው፣ ግን እዛ ካሉ ሰዎች ጋር ተመሳጥሮ ለምሳሌ አይ ትክክል ነው ቢሉትና ቢመልሱት አሁን የዚ አይነት መመሳጠሮችና መጭበርበሮች ካሉማ እስከዛ ጥግ ድረስ ያደረገውን ማጣራት ማስረዳት አለበት። በምን ያስረዳል? አሁን እሱ ሊያስረዳ በሰው ምስክሮች ነው። አሁን ፍርድ ቤት ላይ ሁለት አይነት የስነ ማስረጃዎች ናቸው የሚቀርበው። ከሰዎች ጋር ሄዶ ተገቢውን ተገቢው ማጣራት አድርጓል ወይስ አላደረገም ይለው በምስክርነት እንዲቆጠር ይደረጋል። ከዛ በተጨማሪም ተጭበርብሮም ከሆነ ራሱ ለምሳሌ ቅድም እንደተባለው 15 ሚሊዮን ብር የሚያወጣን ቤት 20 ሚሊዮን ብር በማውጣቱ የተነሳ ሌላኛው ተጋቢ በመመሳጠርም ይሁን በቅን ሀሳብ መቶ ውሉ እንዲፈርስ ሲደረግ ካጭበረበረው አካል ጋር ያለ አግባብ በእኔ ገንዘብ ይህንን አይነት ነገር ተጠቅሟል ብሎ ከሕጋዊ ወለዱ ውጭ ይከፈለኝ ብሎ ሊጠይቀው ይችላል። ያንን ሲጠይቅ ወደ ተዳራ አጋሮቹ የጋራ ንብረት ውስጥ ወደ መምጣት ውስጥም ሊኬሄድ ይችላል። አሁን ገንዘቡን ከሕጋዊ ወለድ ጋር ብቻ ሳይሆን እኔ ለዛ ሰው የ15 ሚሊዮን ብር ስለው በትክክል ከሆነ ነው። ፎርጂድ ከሆነ አያገኝም ማለት ነው። ፎርጂድ ከሆነ አላጣራህም በሚባል ነው የሚወሰንበት ማለት ነው። ገንዘቡ እንዲመለስ ይደረጋል። ገንዘቡ ነው እኔ ምን በመሃል የሚያገኘውን ይሄ ያ ክፍተቱን ግን ለምሳሌ የአምስት ሚሊዮን ብር ዋጋ ጨምሯል ቤቱ ብንን የዛን ግን አያገኝም ማለት ነው። በቃ እሱ ሊያገኝ ይችላል። ተቻቸው ማጣራት አድርጎ ካደረገ እሱን ሊጠይቅ ይችላል። ካላደረገ ማለት ዋና ገንዘቡን ከህገ የወለድ ጋር ይቀበላል። ቤቱን ደግሞ ምናልባት እናጠቃለውና አንድ ጥያቄ አለኝ ስድስት ወር እና ሁለት ዓመት የሚለው ምንድን ነው? ስድስት ወርና ሁለት ዓመት ብዙ ጊዜ በባለጉዳዮችም ዘንድ በባለሙያዎችም ዘንድ ልዩነት የሚፈጠረው ሕጉ ላይ በግልጽ የተመለከተው ያ እንዲፈርስ የሚጠየቀው ውል መደረጉ ከታወቀበት ነው። ስድስት ወሯ የስድስት ወሯ መነሻ አሁን ለምሳሌ ሚስት በአንደኛ ወር ላይ የተሸጠን ቤት ቤት ወረቀት የሆነ የሆነ ነገር ስታስተካክል በስድስተኛ ወይ በሰባተኛ ወር ላይ ብታውቅ ጊዜዋ መቆጠር የሚጀምረው እኔ ውል መደረጉን ያወቅኩት መጋቤት ወር ላይ ነው። እስከዛ ድረስ ቤቱ የጋራችን እንደሆነና የእኛ እንደሆነ ነበረ ማቀው ካለች፣ ያ ጊዜ መቆጠር የሚጀምረው ከዛ ጊዜ አንስቶ ካወቀች ማለት ነገሩን ካወቀች ካወቀችበት ቀን ካወቀች አንስቶ እስከ ስድስት ወር፣ ከስድስት ወር ካለፈ ከስድስት ወር ካለፈ ደግሞ በማንኛውም ሁኔታ ትወቅም አትወቅም፣ ለምሳሌ አንድ ዓመት ከአስር ወር በሆነው ካወቀች ሁለት ዓመት ስላልሞላው በዛ ጊዜ ይፍረስልኝ ማለት ትችላለች። አሁን ሕጉ ስድስት ወሯን ያስቀምጠው፣ ለምሳሌ የሽያጭ ሁሉ መደረጉን ካወቀችበት ጊዜ አንስቶ ስድስት ወር ጊዜ ይሰጣታል። ስድስት ወር ካለፈው ሲባል በማንኛውም ሁኔታ ሁለት ዓመት ጊዜ ድረስ ውስጥ መብት አላት። ሁለት ዓመት ካለፈው ቅድም እንዳነሳ ነው። ለምሳሌ ንብረቱን አንደኛው ተጋቢ ሽጦት ከሆነ የጋራ የሆነ ንብረታችን ያለ ፈቃድ ይሽጦታል ከሸጠውም አራትና አምስት ዓመት ሞልቶታል። ስለዚህ የሸጠበትን ግማሹን ገንዘብ ያካፍላ። ባለቤቷን ነው የምትከስ፣ ባለቤቷን ወይም ደግሞ የትዳር አጓራን ትጠይቃለች ማለት ነው። እሺ አንድ ምንድነው? ልጆችም በተመሳሳይ ሁኔታ በቆየ ውክልና፣ ባለፈው ውክልና እናታቸው ከሞተች በኋላ ካረፈው ያባታቸው ካረፈ በኋላ አንደኛው የትዳር አጋር ቢሸጥ ተመሳሳይ ክስ መመስረት ይችላል። ተመሳሳይ ክስ በወላጃቸው እግር ተተክተው መብታቸውን መጠየቅ የሚከለክላቸው አይሆንም። እዚህ የቀረ ነገር ካለ እዚህ ላይ ለማጠቃለል ለማጠቃለል ያክል ከትዳር አጋር የሚደረጉ ግብይቶችን በተመለከተ በጣም ሰፊ የሆነ ጥንቃቄ ያስፈልጋቸዋል። ቅድም እንዳነሳ ነው ያላገባም ሲሆን ያገባም ሲሆን አንደኛው የትዳር አጋር ሞቶ ልጁም ከ18 ዓመት በታች ሲሆን፣ እዚች ላይ ምናልባት ወደፊት በዝርዝርም ልናነሳው እንችላለን። ከ18 ዓመት በታች የሆኑ ልጆች በአንድ ቤት ላይ መብት እንዳላቸው ከታወቀ የግድ የፍርድ ቤት ውሳኔ ያስፈልጋል። ይህንን ነገር ተመልካቾች ልብ ሊሉት ይገባል። እንዲሸጥ የፍርድ ቤት ፈቃድ ያለው ስለመሆኑ እሱ መረጋገጥ መቻል አለበት። ስለዚህ ማንኛውም ግለሰብ ቤትን ከትዳር አጋር ላይ ወይም ደግሞ ካገባ ወይም ካላገባ ሰው ላይ ሲገዛ አሁን በፕሮግራማችን ላይ በዝርዝር ያነሳናቸውን ነጥቦች ጥንቃቄ አድርጎ መግዛት ይኖርበታል። ስለዚህ እነሱን ነገሮች ጥንቃቄ በማድረግ ከሚደርስባቸው ከፍ ያለ ኪሳራ እና ከፍ ያለ የሞራል ስብራት ራሳቸውን መጠበቅ መቻል አለባቸው። ጥሩ፣ እናመሰግናለን። ከእኛ ጋር ስለሆናችሁ እናመሰግናለን። ለዛሬ በዚህ ይብቃል። መልካም ጊዜ